ጉንጭህን እንደ ድመት ስለላሰጭህ መሰለኝ በእሷ ጭን ውስጥ አልወጣም ያልከው ማለት ነው። ለነገሩ ዝንብ መች ንጹሕ ቦታ ላይ ያርፋል? ቆሻሻ ቦታ ላይ እንጂ ማለት ነው። ምን ለማለት እንደፈለግኩ በደንብ አድርጎ ይገባሃል ብዬ አስባለሁ። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። ሌላው እነዚህ እቴቴዎች የጋሻ ሸብር ዘበኞች ማለት ነው። ልጄን አላሳየችኝም ብሎ ወደ ሕግ ሄዶ መክሰስ ይችላል እኮ ሲሏት አንበሳዋ ጀግናዋ አትበገሬዋ፣ ኧረ እባካችሁ ሂድ በሉት። እንዲሄድ ነው የሚፈልገው እሱ ቀድሞ ይሂድ እንጂ ከዛ በኋላ ማን ዋጋ እንደማስከፍለው እኔ አውቃለው ብላለች ማለት ነው። የኔ ጀግና የኔ አንበሳ፣ በደብ አርግሽ አሳዩት። ሲቀጥል ይሄ ከሴት ጭን የማይወጣ ርካሽ ማለት ነው። እንዴት ብሎ ነው ልጄን አላሳየችኝ ብሎ ወደ ህግ የሚሄደው? ወደ ህግ የሚሄደው ማለት ነው በመጀመሪያ ከሴት ጭን ውጣ አትልከስከስ በሉት፣ አትልከስከስ በሉት። ውድ ተመልካቾች ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከኔ ጋር ሆኑ። ላይክ አድርጉ። እናንተ በዚህ ሰሞን ጠፋጠፋ እያልኩኝ ነው። እናም ዩቱብ እንደምታውቁት ቀስቀስ ስለሚል ላይክ እያደረጋችሁ፣ ኮፒ ሊንክ እያደረጋችሁ አንቀሳቅሱት ነው የምለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች ሰላም እያለሁ በያላችሁበት ሰላማችሁ አላህ አብዛኔ ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆነው ከዚህ በፊት ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደርጉልኝና ና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩቲ ቪዲዮና እንዲሁም ደግሞ ይህ ነጋሽ አሸብር ቪዲዮ ነው ማለት ነው እንግዲህ ወደ ሩታ እየሰመጠ ማለት ነው። የጋሻ አሸብር ዘበኞች ማለት ነው። እነ እዩ ምናምን ሌላ ማነው የሚባለው ልጅ ካሌብ ነው ማነው የሚባለው እሱ ልጅ ማለት ነው። በሩታ ላይ በጣም አፉ ለመክፈት ይፈልጋል ማለት ነው። እናንተ ቅንቅናሞች ማለት ነው። በመጀመሪያ ሩታ ልጅህን አታይም አላለችው። ልጅህን ታያለ ነገር ግን እናት አባቴ ቤት ነው ያለሁት። ከእናት ከአባቴ ቤት እስከምወጣ ድረስ ጠብቀኝ። ከሰላሳ አምስት ሰው እየመጣ የእናቴ አባቴን ክብር አታሳንስ፣ እንደፈለግ አትራገጥ ነው ያለችው ማለት ነው። ጓደኞቹ ሲቅር እቺ ወሮ በላና ቺ ራቆቷ የሚይዛው ግቢያቸው ድረስ እየገባ እንደፈለገ እየሆነ ነበረ። መች ልጄን አላሳየም አለችው። ብትለው ደግሞ ይገባታል። ምክንያቱም ከሴት ጭን የማይወጣ ርካሽ ስለሆነ ማለት ነው። ልጅ አላሳይህም ብላኛለች ብሎ እኮ ወደ ህግ ቢሄድ ይችላል። እውነታችሁ ነው። ምን ሞራል አለው ሲጀመር ማለት ነው? አንድ ባለትዳር ወንድ ልጅ እኮ ሰማንያውን ሳወርድ ከሌላ ሴት ጋር አይልከሰከስም። በሴት ጭን ውስጥ እዛ አይልከሰከስም ማለት ነው። ሶ ምን ሞራል አለው እና ነው ጋሻ ሸብድር ወደ ህግ ሄዶ በህግ የሚከሳት ሩታ ማለት ነው። ህጉ እሱን የሚደግፍ ይመስላችኋል? እናንተ ወራዳዎች ማለት ነው። እናንተ ቀላሎች በመጀመሪያ ጓደኛችሁ መክራችሁ ለመመለስ ሞክሩ፣ እናንተ እውነተኛ ጓደኛ ከሆናችሁ ማለት ነው። እናንተ እውነተኛ ጓደኛ ሳትሆኑ ጓደኛችሁን ገደልን የምትከቱ እናንተ ሰይጣኖች ናችሁ ሰይጣኖች ማለት ነው። እንደፈለጋችሁ በሴት ልጅ ላይ እንደፈለጋችሁ አፋችሁን የምትከፍቱ ማለት ነው። ሲቀጥል እኮ እናንተ እኛን ያልተረዳናችሁ እንዳይመስላችሁ ሩታ በየትኛውም መንገድ እንድትሰደብና ተመልካች እንዲጠላት ነው እያደረጋችሁ ያላችሁት ማለት ነው። ምን ነው እዩ ልጁን ማየት አለበት ስትላት እኮ መቶ ማየት ይችላል ብላለች። ኳንተ ቤት ላይ ማለት ነው። በማክስቱ ቀጥ ብላችሁ ሄዳችሁ። ለነገሩ ሩታን ስሟን ካልጠራችሁ የሩታ ፎቶ ካልለጠፋችሁ፣ ሩታ ቤት ሄዳችሁ ከእሷ ጋር ቪዲዮ ካልሰራችሁ የእናንተ ዩቲዩብ ማን ይጎበኘዋል? እ ማን የሚጎበኘዋለ? ያው የገቢ ምንጫችሁ ዶላራችሁ፣ ቪዋችሁ ሩታ ስለሆናችሁ ነው። እናንተ ቅንቅናም ማለት ነው። በማግስቱ ደግሞ ካሌብ ይዞ ጎትቶ ይዞ ሄዶ እንደዚህ ማለት የለብሽም ሲቀጥል እኮ ልጄን አላሳይም ብላኛለች ብሎ ቢከስ ይችላል ነው እንዴ? እሷም ልክ ልካችሁ ነግራችኋለች። እረ ሂድ በሉት ይሞክረውና ከዛ በኋላ ማን ዋጋ ዋጋውን እንደማስከፍል በደንብ አርጌ እማሳያችሁ ይሆናል። ብቻ እናንተ ሩታን የምትፈልገው ይሄ ነው። ሂድ በሉት ብላችኋለች ማለት ነው። የኔ ጀግና የኔ አንበሳ ሴትነትሽንማ በደንብ አድርገሽ አስከብሪ። አይደለም እሱ እነዚህ ለቃቃሚ የባልሽ ዘበኞች ሳይቀሩ እስር ቤት እንድታስገቢልን ነው የምንፈልገው ማለት ነው። ሴት ልጅ እንዴት መከበር እንዳለባትን እንድታሳይልን እንፈልጋለን ማለት ነው። እንዲማሩን ጭምር ማለት ነው። ለነገሩ ይሄ ሱሳሞች ማለት ነው፣ ምን ይማራሉ እናንተ እኔ እኮ በጠቅ በቀደሙ እንዱ ሳልፈተፍትበት አለፈኝ እኮ ሆቴል ድረስ መለኪያ ይዘው ገብተዋል። አረቄ ጨብሲ ለካ እየጨበሱ ነው እየመጡኛ ጭንቅላታችን የሚጨብሱን ማለት ነው። እኔ አረቄ ጠጥቼ አላቅም አላለም አቤላ ጉዱና ያ አይታችሁታል። እኔ ከጓደኛ የነበረ የጠጣሁት ለካ ጋሽ አሸብር ሚዲያውን በሙሉ ስታሸብት ሁለት ዓመት የኖርከው በጨብሲ ነው አረቂ ሆቴል ድረስ ይዘ ተሸከመ ገብታ በመለኪያ እየተጋትክ ነው ለካ፣ እንደዚህ የምትላላጠው የምትጋጋጠው በሴት ጭን የማትወጣው ማለት ነው፣ እናንተ ወራዶች ማለት ነው። ሲቀጥል በሁለታችሁን ክፍተት አለ፣ በአንቺም በእሱንም ክፍተት አለ። በሩታ ምንም አይነት ክፍተት የለም። እናንተ ወራዶች ማለት ነው። ክፍተቱ በባሏ ነው ያለው ማለት ነው። በጋሽ አሸብር በጓደኛችሁ ነው ክፍተት ያለው ማለት ነው። ምክንያቱም የልጁ እናት ሚስቱን የሰማኒ ሚስቱን ቤት ቁጭ አድርጎ ከሌላው ሴት ጋር እሸሼ ገዳሜ የሚል አንድ ወራዳ የሆነ ጓደኛችሁ ነው። ዝሙት አስተማሪዎች እናንተ ማለት ነው። የዝሙት መምህሮች እናንተ ወራዳ እንደው በደንብ አድርጌ ብነግራችሁ ደስ ላይ ነበር። ለማንኛውም ስለናንተ እናንተ ይሄን ካልኩኝ ወደ አሸብርና ወደ ሜዳዋ አህያ ሲሄድ እንግዲህ የሀቤላ እንትን ምንድን ነው? መቶ ኬና ነው፣ ሁለት መቶ ኬና ነው የገባው ማለት ነው። ይሄ ዝንባ ማለት ነው። የእሱን እናከብርለታለን ብለው ጭራሽ ማች ለብሰው መጡ ማለት ነው። እናንተ ቅሌታሞች ማለት ነው። ጭራሽ እኮ ተገላልጻ በጀርባ በኩል ሲያሳምይ የቂጧ ስንጥቅ ሊያሳይ እኮ ምንም አልቀረውም ማለት ነው። ጡቷ አቅፋ አቅፋ የሰላሳ አምስት ደቂቃ ቪዲዮ እስከምሰራ ድረስ አቅፋ እኔማ እንደ ሀይሌ ስላሴ ረ ሀይሌ ስላሴ ያልኩኝ እንደ ሀይሌ ገብረ ስላሴ ወይም ደግሞ እንደ ቀነኒሳ ጡቷ፣ እንዴ፣ ለማራቶን ነው ወይስ ለአምስት መቶ ኪሎ ሜትር ሊሮጥ ነው? ይሄ ነገር አቅፋ የያዘችው ብዬ ስጠብቅ ወፍ የለም የሚሮጥ ነገር የለም። ግን ስለተገላለጸች ሰው እንዳያየባት አንጂ ቅሌታ ማለት ነው። አንቺ ውርደታም አትለብሽም እንዴ? ወይስ ባለትዳር ወንድ የልጅ አባትን ለማማለል በዚህ ልክ ራቆትሽ ተራቁተሽ። ያምራልም ግን ደግሞ ተራቁተሻል። እውነትህን ነው። የሚያምር ነገር በመጀመሪያ ለይተህ አታቀፍ ጋሻንሸብር ማለት ነው። ተራቁተሻል አልካት። ዛሬ ለመጀመሪያ ጊዜ አይደለም ይቺ ወራዳና ይቺ ባለጌ ስድ የተራቁጠችው ማለት ነው። እዛ ጭኗን እያሳየች ነበረ ኮ ስንት ጊዜ ቪዲዮ እየሰራችሁ ነው የነበረው። ምን ነው አልታየህም እንዴ? በዛን ሰዓት የእሷ መራቆት ጭኗና ጡቷን ስላሳየች አይደለ? በእሷ ጭኗ አልወጣም የሚያልከው ማለት ነው። እናንተ ወራዶች እንደው ስታስጠሉ እናንተ ቀላሎች ማለት ነው። አንቺ አቅፈሽ ጡትሽን የጡትሽ ስንጥቅ እያሳየሽ አንቺ ወራዳ ሴት አሰዳቢ ማለት ነው። አንቺ እንዲያው ቢመቸኝ እውነቴን ነው የምልሽ። አንቺ ነግርሻለሁ እኮ እንደ ድመት እንዲያው በጥፍሬና በጥርሴ ነበር የምዘለዝልሽ ማለት ነው፣ እኔ አጠገብሽ ብሆን ማለት ነው። አንቺ ወራዳ፣ አንድ ባለ ትዳር ወንድ ልጅን ለማማለል በዚህ ልክ ራቆት መራቆትን አያስፈልግም። እሺ አንቺ እረከሽ እርካሽ ማለት ነው። ጋሽ አሸብር እውነቴ ነው የምልህ፣ ንጹህ ማለት ዝም ብንጹህ ቦታ ላይ አይፈልግም ዝም ንጹህ ቦታ አይፈልግም። ቆሻሻ ቦታ ነው የሚፈልገው ማለት ነው ሶ አንተ ደግሞ የት እንደወደቅ ታውቃለህ። ቆሻሻ ራቆታም አንድ ጡቷ በአደባባይ የምትጥልና ጭኗን ጥላ የምትሮጥ ሴት ላይ ነው እዛ የወደቅከው ማለት ነው። እና ተግማሞብን እንግዲህ፣ እየተግማማችሁ ነው ሚዲያው ላይ እየመጣችሁ ያላችሁት ማለት ነው። እንዲ ያግማማችሁ። በዚህ ሰሞንማ እኔ ለቀቅ ለቀቅ አድርጌያችኋለሁ በደንብ ወገብ ዛላችሁ አልነገርኳችሁም። ከዚህ በኋላማ በደንብ አድርጌ እየነገርኳችሁ ነው የምመጣው ማለት ነው። ውድ ተመልካቾቼ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ያው የለመደበት በእናታችሁ በሶስት ሳምንቴ ስራ ተበላሽቶብኛል በእናታችሁ። እና ሪያድ ያላችሁ በዚህ አጋጣሚ ስራ የምታውቁ ንገሩኝ ነው የምላችሁ ማለት ነው። አሁን ስራ ፈትቼ ቤት ስለሆንኩኝ ነው ብዙም ቪዲዮ የማልሰራው ማለት ነው። እና አይዞሽ በሉኝ እሺ። እናንተ አንድ ጊዜ ስራ ከተበላሸ በቃ አይሳካም ማለት ነው። እና አይዞሽ እያላችሁ ዩቱብ ወይንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እያበረታታችሁን እንጓዛለን ስራ እስከምንገባ ድረስ። እነዚህ ወጠጤዎች፣ እነዚህ ዝሙት አስተማሪዎች ወገብ ወገባቸው እያል ነው እንጓዛለን ማለት ነው። ምንም ማድረግ አይቻልም። እና ሩትዬ፣ በዚህ አጋጣሚ ወደፊት እነዚህ ወራዳዎችማ በደንብ አርገሽ አዋርጃቸው፣ በደንብ አርገሽ ልክልክያቸው፣ ንገሪያቸው። እንዳታለቅሽ፣ ያንች ለቅሶን እኛ ንፈልገውም።